ወምድር አለ ሁሉ ናሁ መልአከ እግዚአብሔር አስተራዮ በህልም ለዮሴፍ ወንተ ካልይ ትፍኖት ገቡ ብሎ ነበርና ወምድር ለፉ ሁሉ አለ ወምድር ለፉ ሰብአ ሰገል ይላል። ሰብአ ሰገል ከሄዱ በኋላ መልአከ እግዚአብሔር ለዮሴፍ በህልም ታየው ተናገረው። ሳሉ ቢሆን መሄዱ ካልቀረ እኛ ይዘነው እንሂድ ባሉ ነበርና የእየታም ስደቱ ግብፅ ነው እንጂ ፋርስ ባቢሎን አይደለምና። አንድም ሰባ ሰገል በተጠራጠሩ ነበርና እኛን ያድነናል ብለን ስንመጣ በእርሱም ስደት አለበትን ብለው እንዘ ይብል ተንሥ ወንሳ ሕፃነ ወእሞ ወጉየይ ውስተ ብሔረ ግብፅ ተነስተ ህፃኑንና እናቱን ይዘው ወደ ምድረ ግብፅ ሂድ ሽሽ ብሎ ለመላእክት አካቶ መናገር ልማድ ነው። ሰይጣን ቢሆን አመልክቶ ይተዋል። አንድም ሕፃነ ብሎ እሞ ባይል ብላቴናውን አለኝ እንጂ እናቱን አለኝን እሞ ብሎ ሕፃነ ባይል እናቱን አለኝ እንጂ ሕፃኑን አለኝን ብሎ በተጠራጠረ ነበርና። ወሃሉ ህየ እስከ አመ እነግረከ ተመለስ ብዬ እስክነግርህ ድረስ ከዚያ ኑር። እስመሃለዎ ለሄሮድስ ይስሶ ለሕፃን ከመ ይቅትሎ ሄሮድስ ሕፃኑን ሊገለው ይሻው ዘንድ አለውና፣ አንድም ነበረውና ይላል ወንጌላዊ። ወተንሲኦ ነሳ ሕፃነ ወእሞ በሌሊት ወሆረ ብሔረ ግብፅ ዮሴፍ ተነስቶ እናቱንና ሕፃኑን ይዞ በሌሊት ወደ ግብፅ ሄደ። በሌሊት አለ እንደነገረው ፈጥኖ ሳያንተላክስ ሳያመነታ ሲል ነው። አንድም ኮብላይ ለልማዱ በሌሊት ነውና ወነበረ ህየ እስካመሞቱ ለሄሮድስ ሄሮድስ እስኪሞት ድረስ በግብፅ ኖረ። ከመ ይትፈጸም ዘተብህለ ማዕበ እግዚአብሔር በነቢይ እንዘይብል እምግብፅ ጸዋዕክዎ ለወልድየ ነቢይ ከእግዚአብሔር አግኝቶ እግዚአብሔር በነቢይ አድሮ ልጄን ከግብፅ ጠራሁት ብሎ የተናገረው ይደርስ ይፈጸም ዘንድ። ምነው ይህማ መውጣቱን ያስረዳል እንጂ መውረዱን ያስረዳልን ቢሉ ካልወረዱ መውጣት አለን አንድም እምቅሉ ወደ ሲሆን ነው ተጸዉ እምቴዎፊሎስ ጽዋን እምሰማይ እንዲል ነቢይ ከእግዚአብሔር አግኝቶ እግዚአብሔር በነቢይ አድሮ ልጄን ወደ ግብፅ ጠራወት ብሎ የተናገረው ይደርስ ይፈጸም ዘንድ ጌታ ወደ ግብፅ መሰደዱ ስለምን ነው ቢሉ ትድቤቱ ምሳሌውን ይፈጸም ትንቢት ናሆ ወድዴ ውስተ ግብፅ ወትከውን ሀቲ ሀገር ምስዋሆ ለእግዚአብሔር ይላል። እስክንድሪያም ደብረ ቁስቋምም ቢሉ ወይ ወርድ እግዜ ለውስተ ምድረ ግብፅ ተፂኖ ድበደመና ቀሊል እንዳለ ኢሳይያስ፣ እም ግብፅ ጸጓይ ክወለ ወልዴ ያለው ይህ ነው። ይህማ የተነገረ ለያይቆብ አይደለም ቢሉ ለጊዜው ለያይቆብ ቢሆን ፍጻሜው ለጌታ ነውና፣ ነቢየ ያለት ስለ ክሙ እግዚአብሔር ማወይ ክሙ ዘከማ የሁለቱ ስም እወ ተብሎ የተነገረው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ እንደሆነ ምሳሌውም አባቶቹ እስራኤል ወደ ግብፅ ተሰደው ነበር። ትንቢቱን አውቋ እናግሯል። ምሳሌውንም አውቋ አስመስሎታል። ምስጢሩ እንደምንድነው ቢሉ ይሉ ግብፅ ታቀርበዋለችና አንድም ይሹታልና ለሚሹትም መገለጽ ልማር ነው። አንድም ለፍቅሩ ይሳሳሉና ለፍቅሩ ይናደዳሉና በፍቅር ለመሳብ ነው። አንድም ክህደት በእነዚህ ጸንቶ ነበርና ወደ ጸናበትም መሄድ ልማር ነው። አሁን በመዋይ ለስብከቱ ደው ወደ ጸናባቸው ወደ ብሔረ ጊርጌሶኖን ሄደ ብሎ እንዲያመጣው። አንድም ኪዳነ መልከ ጼደቅን ለመፈጸም ነው። ዘመዶችን አድንልኝ ቢለው ልጀን ሰድጃ አድንልሃለሁ ብሎት ነበርና ያ እንደተፈጸመ ለማጠየቅ ነው። አንድም መልኩን አይተው የሚሳቡ ብዙ ናቸውና ወተ ባህላ አዋልደ ሲሃት ነውን ራዩ ለወልደ መንክራት እንዳላረገው የመንፈሳዊ አንድም ገዳማ ግብፅን ለመባረክ ደጋጉ ገዳማት ያሉ በግብፅ ነውና እነገዳማ አስቄጥስ እነገዳ መሲሃት እነደብረ ቁስቋም ያሉ በግብፅ ነውና አንድም ሁሉ ሃይማኖቱን ሲለውጥ ግብጽ ወልድ ዋሕድ በማለት ጸንታ ትኖራለችና አንድም ጣዖታተ ግብጽን ለማጥፋት ነው። በዚያው ስለ መሰደዱ ስለ ምንድን ነው ቢሉ እንዳይሞት ጊዜው አልደረሰም። ከዚያው ሆኖ ድኖ ቢሆን ምታት ባሉት ነበርና አንድም ስደትን ለሰማዕታት ባርኮ ለመስጠት ሰማዕትነት እሳት ስለት ብቻ መቀበል አይደለም። ሀገርን ጥሎ መሰደድም ሰማዕትነት ነውና አንድም ዳቢሎስ ከምዕመናን ልቡና አስወጥቶ ለመስደድ ነው። ጉየ ተሕፃን አጉየ ዎ ለዳቢሎስ እንዳለ ተረፈ ቄርሎስ አንድም ዲያብሎስ አዳምን ከዚህ ዓለም አፋ በምትሆን ከገነት አውጥቶ ሰዶት ነበርና ለካሳ ነው። ወሶበ ርእየ ሄሮድስ ከመተሳለቁ ላዕሌሁ ሰባ ሰገል ታምእ አጥቃ ሄሮድስ ሰባ ሰገል እንደዘበሱበት ባየ ጊዜ እጅግ ተበሳጨ። በማን ይበሳጫል ቢሉ ብስጩ ለልማዱ በመከዳው በዙፋኑ እንዲሉ በቤተሰቡ የጨለማ ገልማጭ እንዲሉ ወፈነው አራሁ ወአዘዘ ይቅትሉ ኩሎ ሕፃናተ በቤተልሔም ያሉ ሕፃናቱን ይገሉ ዘንድ ግደሉ ብሎ አዘዘ። ወዘውስተ ኩሉ አድያሚሃ በዙሪያዋ በአውራጃዋ ያሉትን ሁሉ ዘክልኤ ዓመት ወዘይንእስሂም እንሆ ሁለት ዓመት ዓመት ከመንፈቅ የሆነውን በሐሳበ መዋዕል ዘተጠየቀ ማበሰባሰገል ከሰባሰገል ጠይቆ በተረዳበት ዘመን ልክ ያለውን አሚሃ ተፈጸመ ዘተብህለ ኤርምያስ ነቢይ ያን ጊዜ በነቢዩ በኤርመያስ የተነገረው ትንቢት ደረሰ ተፈጸመ። እንዘይብል ቃል በራማ ተሰማ ቃል በራማ ተሰማ ብሎ የተናገረው ደረሰ ተፈጸመ። አንድም ይደርስ ይፈጸም ዘንድ አዘዘ። ራማ በቁሙ ሰማይ፣ አንድም ከፍ ባለ ቦታ፣ አንድም በእግዚአብሔር ዘንድ፣ አንድም በመላእክት ዘንድ። ብካይ የሕፃናቱ ልቅሶ ነው። ከእናት ከአባታቸው ሲለዩቸው የልጆች ልቅሶ ጠምዝዘው ሲያርዷቸው ወሰቆቃው የእናቴ አባታቸው ልቅሶ ለልቅሶ ስልት ስልት አለውና ምሾ እያወጡ ሲያለቅሱ ወህማም ብዙ ይላል። ዘጠኝ ወር ከአምስት ቀን የተሸከመ ማይጸን አይችልምና ራሄል እንዘ ትበቂ በእንተ ውሉዳ ወአበየት ተናዝዞ ወነጊፈላ ራሄል ለልጆቿ ስታለቅ ስንባ መተውን መረጋጋትን እምቢ አለች ብሎ ኤርምያስ የተናገረው ደረሰ ተፈጸመ። አንድም ሚደርስ ይፈጸም ዘንድ አዘዘ። እስመ ይኮንዋ ውሉደ ልጆቿ አይደሉምና የተውሶ ናቸውና። አንድም እስመ ይኮንዋ ውሉዳ ውሉደ ይላል ልጆቿ ልጆቹ ልጆች አልሆኗትምና አለ ሙተዋልና ወይ አለው በሕይወተ ሥጋ የሉምና ራሄልን አነሳ። የልያ ዕዳዋ ነው፣ ጌታ የሚወለድ ከልያ ነውና አንድም የራሄል በማነስ በመቅረብ አልቀውባታል፣ የልያ ግን በብዛት በርህቀት ተርፈውላታል። አንድም አባት እናታቸው ይድኑልናል እያሉ ከመቃብረ ራሄል አግብተው አኑረዋቸው ነበር፣ ከዚያ እያወጡ ስላረዷቸው ራሄልን አነሳ። አንድም ወዮ እናታችን ራሄል ኑረሽ ይህን ግፉን አይተሽ አልቀሰሽልን ስላሉ ራሄልን አነሳ። አንድም ግፍ ለግፍ ያነጻጽር ነው። እስራኤል በግብፅ ሳሉ የነበረችው ራሄል ባሏ ሮቤል ስሞንም ይባላል። እርሱ ከሞተ በኋላ በባሏ ስፍራ ኖራ እርገጭ ብለው ወሰዷት። ስትረግጥ ምተሰማት ምተሰማኝ አሳርፈ ብትለው እርገጭ ብሎ በታት። ስትረግጥ መንታ ጸንሳ ነበርና ወጥተው ወጥተው ወደቁ። ደነገጠች። የሰው ደም ኖራውን ያጸናዋል እንጂ ምን ይለዋል። እርገጭ ብሎ ልጆቿን ጨምሮ አስረገጣት። የሃሎኑ በዚህ ሰማይ አምላከ እስራኤል አዶናይ ብላ እንባዋን በእጇ ተቀብላ ወደ ላይ ረጨችው። እስራኤል 215 ዓመት በግብፅ ካለቀሱት እንባ የራሄል እንባ እንደ ሰረገላ እንደ መሰላል ሆኖ አውጥቷቸዋል። ጌታንም ሰማይኩ ጋብኦም ወርኢኩ አንበኦም ወረድኩ ከባድህ ኖም ያሰኘው ይህ ነው። አንድም በራሄል ሁሉን መናገር ነው። ምን ነው ከፍሎ በሐበ ያይቆብ ወዘሮ በውስተ እስራኤል እንዲል ሁሉም በሚያገናኝ በያይቆ ባል ተናገረውም ነበር ቢሉ በጸናው ሂዶ ነው። ወንድ ልጅ ለፈረስ ሴት ልጅ ለበርኖስ ከደረሱ በኋላ የሞቱ እንደሆነ ሐዘን በአባት ይጸናል፣ በሕፃንነት የሞቱ እንደሆነ ግን ሐዘን በእናት ይጸናልና እንባመተውን መረጋጋትን እምቢ አለች ብሎ ኤርምያስ የተናገረው ቃል ደረሰ ተፈጸመ። አንድም ሚደር ሲፈጸም ዘንድ አዘዘ። ለልማዱ አንዱ አንዱን ያረጋጋው ነበር። ይህ ግን ሐዘን በየደጁ ነውና የልጅ ሞት ያሳዝናል፣ ግፉም ያሳዝናል፣ የጦር ሞት ነውና። አንድም ራሄል መንግስተ ሰማያት የሚገባባት አታ ታዝናለች፣ ታለቅሳለች። እነዚህን ስ እንደምን አድርጎ ሰብስቧቸዋል ቢሉ ጌታ የቄሳር ለእና ስለ አባታቸው ርስት ጉልት፣ ልብስ ቀለብ እየሰጠህ ህፃናቱን በማር በወተት እያሳድግ ጭፍራ ስራልኝ ብሎኛል አላቸው። ድሆች እኛ ልብስ ቀለብ ካገኘን ልጆቻችን በማር በወተት ካደጉልን እያሉ፣ ባለጸጎች እኛ ርስት ጉልት ካገኘን ልጆቻችን ከቤተ መንግስት ካደጉልን እያሉ፣ ያለው ልጁን የሌለው ካለው እየተዋሰ ይዘው ሂደዋል። እንዲህ አድርጎ አስራ አራት እልፍ ከአራት ሺህ ሕፃናት አስፈጅቷል። ይህስ እዳው በማን ይሆናል ቢሉ በእርሱ ብሔር ወርስ ነው። በዳዊት ምክንያት ሶስት መቶ ሰማንያ አምስት ካህናት ቢያልቁ በጴጥሮስ ምክንያት አስራ ስድስት ሰንገራት ቢሞቱ እዳው በሳኦል ብሔር ወርስ ሆነ እንጂ በዳዊት በጴጥሮስ ሆነን እነዚያስ ባያውቁ ነው፣ እርሱማ እያወቀ ቢሉ አውቋልማ ካልነ መጠቀማቸውንም ያውቃል። እነዚህስ ተጠቅመዋል ቢሉ አልተጠቀሙም። እድግተበላምን በላምን እብነ ቤታንያ በታምራት እንዳናገረ በታምራት እንዲሞቱ አድርጓቸዋል። ምን ነው አብያተ ክርስቲያናት ታንጸውላቸው ስንክሳር ተጽፎላቸው ታቦት ተቀርጾላቸው የለም ቢሉ ሳያውቁ በሰሩት ስራ መጠቀም እንደሌለ ለማጠየቅ ነው እንጂ ክብር አላቸው። ወመዊቶ ሄሮድስ ናሁ መልአከ እግዚአብሔር አስተራዮ በሕልም ለዮሴፍ በብሔረ ግብፅ ሄሮድስ ሙቶ ሳለ ከሞተ በኋላ በሞተ ጊዜ ዮሴፍ በግብፅ ሳለ መልአከ እግዚአብሔር በሕልም ነገረው። እንዘይ ንተንስ ወንሳ ሕፃነ ወእሞ ወሁር ውስተ ምድረ እስራኤል ተነስተ ሕፃኑንና እናቱን ይዘ ወደ ምድረ እስራኤል ተመለስ ብሎ እስመ ሞቱ እለያስትስዋ ለነፍሰዝ ህፃን የዚህን ህፃን ሰውነት ለሞት የሚፈልጓት ሰዎች ሙተዋንና የትቅትል ነፍሰ እንዳለ ጌታ። አንድም እየንተ ነፍሶ ልቡና ኮኖ መለኮቱ የሚሉ መናፍቃን አሉና ነፍስ እንደነሳ ለማጠየቅ እለ ያስትስዋ ለነፍሰዝህ ህፃን አለ ምን ነው የሞታ? እንደ ሄሮድስ አይደለም ሞቱ ብሎ አበዛ ቢሉ መጽሐፍ ስም ካልጠራ ማብዛት ልማር ነው። አንድም የምክር ጋላቸው እርሱ ነውና እርሱ ከሞተ በኋላ አያስቡትም ብሎ አንድም በሶስት ዓመት ከመንፈቅ እንኳን ባላውያን ከተማ በሚመናን ከተማ ብዙ ሰው ይሞታልና የሞቱትን ጨምሮ ቆጥሮ ሞቱ አለ። ወተንሲዎ ነሳ ሕፃነ ወእሞ ወቡአ ውስተ ምድረ እስራኤል ተነስቶ ህፃኑንና እናቱን ይዞ ወደ ኢየሩሳሌም ተመለሰ። ወሰሚዎ ከመ አርኬላዎስ ነግሰ ለይሁዳ እየንተ አው ሄሮስ ፈራ አዊረ እየ ስለ አባቱ ስለ ሄሮድስ ፈንታ ይሁዳን ለመግዛት አርኬላዎስ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። የአራቢ ልጅ አጥባቂ፣ የዘማ ልጅ ሳቂ፣ የአበያ ልጅ ወዳቂ እንዲሉ ክፉ የክፉ ልጅ እርሱስ ያባቱን ክፋት ወዴት ይረሰዋል ብሎ አንድም፣ ደም ፈራ። ልጆቻቸው የሞቱባቸው ሰዎች ልጆቻችን የሞቱ በዚህ ብላቴና ምክንያት አይደለም ብለው ይጣሉኛል ብሎ ፈራ። ዋስተራዮ ካይበበህል ዳግመኛ በራእይ ነገረው። ወተግህሰ ውስተ ደወለ ገሊላ ወደ ገሊላ አውራጃ ገባ። ገሃሱ አጋይስቴ የቤተ ገብር ክሙ እንዲ ወበጺሖ አደረ ውስተ ብሔር እንተስማ ናዝሬት ገሊላ ገብቶ ናዝሬት በምትባለ ሀገር ኖረ። ከመይ ትፈጸም ዘተብህለማ በእግዚአብሔር በነቢይ ከመናዝራዊ ሰመየ ወልድየ ልጄ እንደ ናዝራዊ ይባላል ተብሎ በነቢይ የተነገረው ይደርስ ይፈጸም ዘንድ። እንዲህ የሚል ወዴት አለ ቢሉ፣ በጽዋዌ ጠፍቷል። እንደ ጠፋም በተግሣጸ ሰሎሞን ታውቋል። ይህስ እዝራን ማሳበል ነው። ነሶ ዋስተጋቦን ይላል ብሎ ተናግሮት ሳይጻፍ ቃል በቃል ሲነገር የመጣ ነው። ተናግሮት ሳይጻፍ የቀረውንም ለሐዋርያት ማምጣት ልማድ ነው። ታቀ ውኬ በማይላ አጽራር ያለውን በከመ ይቤ ኢዮብ እንዳሉ ልጅ እንደ ሶሙሶን ይባላል ተብሎ በነቢይ የተነገረው ይደርስ ይፈጸም ዘንድ በናዝሬት ኖረ። መናዝራዊ ሀዲሱ ለእግዚአብሔር ውቱ ያለውን ለጉጡ አነበበው። ምን ነው ይሄ አለ እናቱ የነገራት መልአክ አይደለም ቢሉ እንደ ጊዜ ግብሩ ነው። መልአክ ይሰማ በእንተ መልእክቱ፣ ወነቢይ ይሰማ በእንተ ትንቢቱ፣ ሐዋርያ ይሰማ በእንታው ይሮቱ እንዲል ከዚያ በግብሩ መልአክ እንዳለው ከዚህም በግብሩ ነቢይ አለው። ምን ነው ይህማ የተነገረ ለሶምሶን አይደለም ቢሉ ለጊዜው ለሶምሶን ቢሆን ፍጻሜው ለጌታ ነውና አነ ከሁን አባሁ ወኡቱ ይከውነን ወልዴ የተብሎ የተነገረው ለጊዜው ለሶሎሞን ቢሆን ፍጻሜው ለጌታ እንደሆነ ጌታ ሶምሶንን በምን ይመስለዋል ቢሉ ሶምሶን በብስራተ መልአክ ተወልዷል፣ ጌታም በብስራተ መልአክ ተወልዷልና አንድም ሶምሶን በተናቀች መንሰከ አድግ ጠላቶቹን አጥፍቷል፣ ጌታም አይሁድ በናቋት በሞቱ ሞትን አጥፍቷልና አንድም ሶምሶን በህይወተ ስጋ ሳለ ካጠፋቸው ከሞተ በኋላ ያጠፋቸው ጠላቶቹ ይበዛሉ። ጌታም በህይወተ ስጋ ሳለ ካጠፋቸው ከሞተ በኋላ ያጠፋቸው አጋንንት፣ መናፍቃን ይበዛሉና አንድም ከመ ናዝራዊ ይሰማይ ናዝሬት ማለት እስርት ማለት ነው። ልጄ ህሱር ይባል ዘንድ ናዝሬት ገብቶ ኖረ። ወት አሚረ ይሰማያ ለናዝሬት በስም ሐሳር እንዲል በአረቡ እልህን ሱር ይላል ህሱር ሲል አንድም ናዝሬት ማለት ፍልጠት፣ ክፍለት ማለት ነው። ልጄ ልዩን ይባል ዘንድ ናዝሬት ገብቶ ኖረ ከመይትፈጸም ዘተብህለ በነቢይ ስሙ ለልሁን ቅዱሰ ቅዱሳን ወይትቀባ ቅዱሰ ቅዱሳን ተብሎ የተነገረው ይደርስ ይፈጸም ዘንድ። አንድም ናዝሬት ማለት አጽቀጽዬ ማለት ነው። ልጅ አጽቅያዊው ጽያው ይባል ዘንድ ናዝሬት ገብቶ ኖረ። ከመይትፈጸም ዘተብህለ በነቢይ ይወጽእ በትር እምሥርወ ዕሴይ ወያርግ ጽዬ እምጉንዱ ያርፍ መንፈሰ እግዚአብሔር ላዕሌሁ ተብሎ በነቢይ የተነገረው ይደርስ ይፈጸም ዘንድ። እርሱን እንደ ጉንድ እኛን ሚመናነ እንዳይጹቅ አድርጎ ያስገኛልና።